ኢየሱስ ሊመጣ ነው ይሄን ድምጽ ስትሰሙ የምትረበሹ ክርስቲያኖች ካላችሁ እባካችሁ ቶሎ ብላችሁ ፊክስ አድርጉት ከጌታ ጋር ተመለሱ ዛሬም እግዚአብሔር ሊምራችሁ ከኃጢአታችሁ ሊያነጻ ወደሱ ሊያቀርብ ቅርብ ነው ስለዚህ ወደሱ መቅረብን ተማሩ ፕሊስ እና ይሄን ሊመጣ ነው ቮይስ አስከትዬ በጣም ማስጠንቀቃችሁ ሁለት ሰዎች አሉ። የመጀመሪያው ኃጢአት እየሰሩ ለኃጢአታችሁ ከመጽሐፍ ቅዱስ ጥቅስ የምትጠቅሱ ሰዎች ስታ በቃ እንደዚህ አይነት ጨውታ አቁ ፕሊስ ማለት አንድ ድኛለው አልጠፋም። እንደዚህ አይነት ጨውታውና ቲቶ ሁለት አስራ አንድ ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና፣ አይደል ይህም ጸጋ ክፉ ምኞትና አለማዊነትን ክደን የተባረከው ተስፋችን መድኃኒታችን ኢየሱስ ክርስቶስን እንድንመስል ራስን በመግዛት የሚያስተምረን ነው። ሰው ነው የሚናገር ስለዚህ ሮሜ ስድስት አንድ ላይ መጥቶ እንዲላ እንግዲህ ጸጋ ስለበዛልን በኃጢአት ጸንተን እንኑርን? ይላል አይገባም ይላል። እኛ ለኃጢያት የሞትን እኛ እንዴት እንሰራለን? ስለዚህ ኃጢያት እየሰራችሁ ኃጢያታችሁን ከጌታ ከኢየሱስ ክርስቶስ ማለት ከቸርቻችሁ ጋር እኩል ለማስኬድ አትሞክር ፕሊዝ። ማለት በቃ አይሆንም ማለት እግዚአብሔር ከዘፍጥረት ፍጥረት እስከ እስከ ሚካያስ ድረስ ኃጢያትን ሲቃወም መቶ መቶ፣ በኢየሱስ ክርስቶስ ኃጢያት አልፈቀደም አዲስ ኪዳን። ስለዚህ ኃጢያት ጌታን መቀበላችሁ ኃጢያት እንድታደርጉ ላይሰንስ መስሎ የሚታያችሁ ሰዎች ካላችሁ ፕሊስ ስታፕ። ይሄ ቀልድ የምታበዙበት ጊዜ አይደለም። በቃ እስካሁኑ ይበቃል። ወደ ጌታ ተመለሱ፣ ምታደርጉትን ነገር። ሁለተኛ ደግሞ በጌታ ላመናችሁ ሰዎች ጌታ ኢየሱስ ክርስቶስ ለምን መቀበል እንደሚያስፈልጋችሁ ታውቃላችሁ። አንድ ቀን አለ፣ ቢያንስ ጌታን ተቀበሉ ስትባሉ እምቢ ብላችሁ በራሳችሁ ሪያላይዝ ምታደርጉ በቃ። ያ ቀን ግን ምንም መቀየር ማትችሉበት ጊዜ እንዳይሆኑ። ስለዚህ ካሁኑ ኢየሱስን መቀበል ለዘላለም ህይወት ዋስትና ነው። ስለዚህ ጌታ ኢየሱስ ክርስቶስ ከየትኛውም ጊዜ በላይ ሊመጣ በረጅ እና፣ ራሳችሁን አዘጋጁ። ክርስቲያኖች ጸልዩ፣ ፕሪፔር አድርጉ፣ ራሳችሁን። ላልዳኑ ሰዎች ጸልዩላቸው፣ እውነት በስም ጸልዩላቸው፣ ስፔሻሊ ለምታውቁት እና ራሳችሁን አዘጋጁ። ድሙ ኮንፈርት አይሰጣችሁ። ጌታ ሊመጣ ነው ሲባል የሚጨንቃችሁ ሰዎች ጸልዩ፣ ጌታ በጣም ጸልዩ። ልክ ያልሆነ ነገር አለ እና ጌታችን ይምጣል፣ እንጠብቀዋለን። ማራናታ ጌታ ወይ ቶሎ ና።